ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢትዮጵያ ዜና አገልግሎት ከፋና ሚዲያ ኮርፖሬሽን እና ከኢትዮጵያ ፕሬስ ድርጅት የተውጣጡ ባለሙያዎች በአርተፊሻል ኢንቴልጀንስ ላይ የወሰዱትን ስልጠና አጠናቀው ተመርቀዋል። የመገናኛ ብዙሃኑ ባለሙያዎች በአርተፊሻል ኢንቴልጀንስ ቴክኖሎጂ በመታገዝ በይዘት ስራዎች ላይ እሴት መጨመር የሚያስችል የፅንሰ ሐሳብና የተግባር ተኮር ስልጠና የወሰዱ ናቸው። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት በምረቃ መርሃ ግብሩ ላይ እንደገለጹት ስልጠናው በአርቴፊሻል ኢንተሊጀንስ ቴክኖሎጂ ኢትዮጵያን ወደፊት የሚወስድ ነው። ሰልጣኞች የተማሩትን ወደ ተግባር በመለወጥ ሀገርን ለመቀየር የመስራት ኃላፊነት እንደሚጠበቅባቸው አስገንዝበዋል። ኢትዮጵያ አራቱን ጉዳዮቿን እንድታሳካ የበኩላቸውን አስተዋጽኦ መውራጥ ነው። የዚህ ዘመን የኢትዮጵያ አራቱ ጉዳዮች አንዱ ህብረ ብሔራዊ አንድነትን መፍጠር ነው። በዚህ ጉዳይ የእናንተ አስተዋጽኦ ትልቅ ነው። ሁለተኛው ብሔራዊ ጥቅሞቿን ማስከበር ነው። ኢትዮጵያን ከፍ ለማድረግ የምንጥረው ነገር በሙሉ የኢትዮጵያን ብሔራዊ ጥቅም ከማስከበር ጋር የሚሄድ ነው። ሦስተኛው የወል ትርክትን መፍጠር ነው። አንድ አሰባሳቢ ትርክትን በመፍጠር ረገድ ይሄ እናንተ የተገነዘባችሁት ሙያ ትልቅ አስተዋጽኦ አለው። አራተኛ ኢትዮጵያ እንድትበለጽግ ማድረግ ነው። የዚህ ዘመን ትውልድ እና የዚህ ዘመን መንግስት ተልእኮዎች እነዚህ ናቸው። የባህልና ስፖርት ሚኒስትር ዴታ ነብዩ ባየ በበኩላቸው አርቲፊሻል ኢንቴልጀንስን በአግባቡ መጠቀም በድህረ እውነት በሀገር ላይ የሚደርሱ ጥቃቶችን ለመከላከል ይረዳል ብለዋል። የህብረ ብሔራዊነት ትርክት፣ የእህትማማችነት ትርክት፣ የወንድማማችነት ትርክት፣ የወል የጋራ ትርክት እየሰራን ነው። እዚህ ስራ ውስጥ እናንተ ትመጣላችሁ ማለት ነው፣ ከነትጥቃችሁ እና ያ በጣም ትልቅ ይጠቅማታል ኢትዮጵያ። የኢትዮጵያ አርተፊሻል ኢንቴሊጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና የአርቲፊሻል ኢንቴሊጀንስ ቴክኖሎጂን በመጠቀም እንደ ሀገር ትልቅ ለውጥ ማምጣት ይቻላል ብለዋል። ኢትዮጵያ ዓለም ከደረሰበት የቴክኖሎጂ ደረጃ ጋር ለመሄድ በርካታ ተግባራትን እያከናወነች መሆኑን ጠቁመው መገናኛ ብዙሃንም ለዘርፉ ትኩረት በመስጠት መስራት እንደሚጠበቅባቸውን የገለጹት አርቲፊሻል ኢንቴሊጀንስ ሚዲያ ላይ ስንጠቀም ብዙ ለውጦችን ማምጣት ይቻላል። እንግዲህ ከሚዲያ በላይ ፓወር የለም። ትልቁ ፓወር የሚባለው ለአንድ ነገር ሚዲያ ነው። ሚዲያ ላይ ከሰራን ሚዲያ ላይ በደንብ ለውጥ ካመጣን ሁሉንም ነገር ማውጣት መለወጥ ይቻላል። እያንዳንዱ ሴክተር ላይ ገብተን ስናይ በጣም የግድ አስፈላጊም ነው። ለኢትዮጵያ ብቻ ሰው፣ ለአፍሪካ ለዓለም አስፈላጊ ነው የምለው ነገር ሚዲያዎች በደንብ መጠቀም መቻል አለባቸው። በአርቲፊሻል ኢንቴሊጀንስ ቴክኖሎጂ የመገናኛ ብዙኃን ባለሙያዎች የወሰዱት ስልጠና ለይዘትና ሌሎች ስራዎች ትልቅ አቅም በመፍጠር የሀገርን ጥቅም ለማስጠበቅ ፋይዳው ትልቅ መሆኑንም የመገናኛ ብዙኃን ኃላፊዎች ተናግረዋል። አርቲፊሻል ኢንተለጀንስ እድል ሰጥቷል። ይሄን ትልቅ እድል ለሚዲያዎቻችን እነዚህ የመጀመሪያውን እድል ስላገኙ በጣም እድለኞች ነን። እኛም እድል መስጠትን እንድንማር ያደርገናል። ይሄ ለይዘት ስራዎቻችን በጣም ትልቅ አቅም ነው። ያው ሁሉም ሚዲያዎች አሁን ኦልሞስት ወደ ሪፎርም ስራዎች ነው ያለ ነው፣ ይዘት ላይ። ስለዚህ ይሄ በጣም በየዘርፉ በጣም ነው እንትን የሚያግዘን እኛም በጣም እንደ ኢቢሲ በጣም ትልቅ አቅም ያገኘ ነው። ሰልጣኞቹ በበኩላቸው በስልጠናው ያገኙትን እውቀት የሀገራቸውን ጥቅም ለማስጠበቅ እንደሚያውሉ ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።